ንግሥት እሌኒ መስቀሉን ካገኘች በኋላ ምን ተፈጠረ? ቅዱስ መስቀሉስ ወደ ሀገራችን ኢትዮጵያ እንዴት ሊገባ ቻለ? መስከረም 21ንስ የመስቀልን በዓል ስለምን እናከብራለን? እስከ መጨረሻው ተከታተሉን፣ በብዙ ታተርፉበታላችሁ። ይህንንም ቻናል ለብዙ ሰው መማሪያ እንዲሆን ሰብስክራይብ፣ ላይክ እና ኮሜንት እንድታደርጉ ስል በትትና ጠይቃሉ። ስለ መስቀሉ ለማያውቀውም አንድ ወዳጃችሁ ሼር አድርጉለት። በስመ ወወልድ ወንፈስ ቅዱስ አዱ አምላክ አሜን። ንግሥት ሌኒ መድኃኒታችን ኢየሱስ ክርስቶስ የሰቀለበትን ግማ ደመስቀል መጋቢት ታሰቀን ካወጣሽ በኋላ በኢየሩሳሌም ቤተ መቅደስ በክብር አስቀምጠው ነበር። ግን ያን ጊዜ ኢየሩሳሌም የጦር አድማ ነበረች። መስቀሉም በአሕዛብ የተማረከ ከቦታ ቦታ ስለሚዘዋወር የክርስቲያን ነገሥታት መስቀሉን ለመመለስ ባደረጉነት ጦርነት ብዙ ደም መፋሰስ አደረጉ። ለመስቀል ጦርነትም የሚባለው በዚህ ምክንያት ነው በዚህ ጊዜ የአንጾኪያ የኤፌሶን የአርማንያ የግሪክ የእስክንድሪያ እና የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት ከዚያም አያይዘው በኢየሩሳሌም የሚገኘውን የክርስቶስ መስቀል ለአራት ከፍለው በስምምነት ተካፍለው ከሌሎች ታሪካዊ ንዋይ ቅዱሳት ጋር በየአገራቸው ወስደው በክብር አስቀመጡት በመቀጠልም ይህ የጌታችን መስቀል እንዴት ወደ አገራችን ኢትዮጵያ ሊመጣ እንደቻለ እንመልከት። የእስክንድሪያ ቤተክርስቲያን ሊቀጳጳስ ብፁዕ አቡነ ሚካኤል 47ተኛ በወቅቱ የነበረው የግብፅ ፈርዖን አሰራቸው። ክርስቲያን የሆኑ ዜጎች የእኔን ሃይማኖት ካልተከተላችሁ በግብፅ መኖር አትችሉም ብሎ ከአቅማቸው በላይ ግብር ጣለባቸው። መከራው የጸነባቸው የግብፅ ክርስቲያኖች ከደረሰብን መከራና ሊቀጳጳሳችንን ታስፈታለን ዘንድ በእግዚአብሔር ስም ተማጽነናል ሲሉ ለአፄ ዳዊት መልእክት ላኩባቸው። አፄ ዳዊትም ክተት ሰራዊት፣ ምታ ነጋሪት ብለው አዋጅ በማወጅ ጦርነት ለማካሄድ ወስነው ወደ ካርቱም ጦራቸውን አዘመቱ። ካርቱም ደርሰው ሁኔታውን ሳዩ ጦርነት ከማካሄድ ለምን የአባይን ወንዝ አልገድብም ብለው ወሰኑ። ይህንንም ተግባራዊ ለማድረግ እንቅስቃሴ ማድረግ ጀመሩ። ይህንንም የሰሙ የወቅቱ የግብፅ መሪ ፈርዖኖች መኳንንቱን ሰበሰቡና ምን ይሻለናል ብለው ምክር ያዙ። የአባይን ወንዝስ ከምናጣ ሊቀ ጳጳሱን አቡነ ሚካኤልን እንፈታለን፣ በክርስቲያኖች ላይም መከራ እናደርስም ብለው ቃል በመግባት ብፁዕ አቡነ ሚካኤልን ሁለት እልፍ ወቂት ወርቅ እጅ መንሻ ሲዘው ለአፄ ዳዊት አማላሽ ላኩ። ንጉሥ አፄ ዳዊትም የጌታችን ግማደ መስቀል በግብፅ እንዳለ ያውቁ ስለነበር የእናንተን ብርና ወርቅ አልፈልግም፣ ጌታ ኢየሱስ ክርስቶስ የተሰቀለበትን መስቀል ነው መፈልገው አሏቸው። ፈርዖንም የሀገራችን ህዝብ በውሃ ጥም ከሚያልቅ ብንስማማ ማማ ይሸነናል ብለው መስከረም 10 ቀን 1395 ዓ ም ከመስቀሉ ጋር ቅዱስ ሉቃስ የሳላትን የእመቤታችን ስዕል ጨምረው ሰጧቸው። በየዓመቱም መስከረም 10 ቀን የአፄ መስቀል እየተባለ የሚከበረው ይህንን መነሻ በማድረግ ነው። አፄ ዳዊት የታላቋን ንግሥት እሌኒን ታሪክ በማስታወስ መስከረም 17 የመስቀልን በዓል ካከበሩ በኋላ መስቀሌ የነበር በደብረ መስቀል መስቀሌ በመስቀል ላይ ይኖራል የሚል ራእይ ይታያቸው። ይህ ነገር ምስጢሩ ምንድን ነው እያሉ በድንገት ሲናር ላይ ሞቱ። አጽማቸውን በደጋ እስጢፋኖስ ተቀበረ። በሳቸው እግር የተተኩት ልጃቸው አጼ ዘርዓ ያዕቆብ አባታቸው ያዩትን ራእይ በድጋሚ ተመለከቱ። አንብር መስቀልየ በደብረ መስቀል፣ መስቀሌን በመስቀሌያ ስፍራ አስቀምጥ የሚለው ራእይ በተደጋጋሚ እግዚአብሔር አሳያቸው። በኢትዮጵያ ካሉት ከመልክዐ ምድር ውስጥ የመስቀል ቅርጽ ያለው የቀራንዮ አምሳል የሆነ ቦታ ከፈለጉትና ካጠኑ በኋላ ከብዙ ልፋት በኋላ ግሸን ደብረ ከርቤ መሆኑን ተረዱ። እንደ ቤተክርስቲያኒቱ ትውፊት የግሸን ደብረ ከርቤ የመሠረታት አንድ መነኩሴ ጻድቅ ነበር። ይኸውም በ514 ዓ ም ከዘርዓ ያዕቆብ መነሳት 900 ዓመት በፊት ነው። አካባቢው በአሁኑ ዘመን የሚታወቀው የኢየሱስ ክርስቶስን ግማደ መስቀል በማኖሩ ነው። አፄ ዘርዓ ያዕቆብም ወደ ፉንግ ስናር በሚሄድ ያመጡትን ግማደ መስቀሉንና ሌሎች የብዙ የቤተ ክርስቲያን ውድ ንዋያትን መስከረም 21 በዚች ዕለት በ1446 ዓ ም ወደ ደብሩ በመውጣት አብያተ ክርስቲያናት እንደገና በማነጽ በኋላም በእግዚአብሔር ቤተ ክርስቲያን ጥግ በጥንቃቄ ጉድጓድ አስቆፍረው መስቀሉን በማስቀበርና ባለቤታቸውን ንግሥት ሌኒ ደብረ ከርቤ ቤተ ክርስቲያን እንደገና በማሳነስ ከፍተኛ ሰራን አከናወኑ። ከአምስት ዓመትም በኋላ መስከረም 21 1449ን ጀምሮ የመስቀል በዓል በዚህ ዕለት እስከ ዛሬ ድረስ መከበር ጀመረ። ከመስቀሉ በረከት ረድኤት ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። አሜን።